ውስጥ ይገኛል። አንተን መሰል አለ። ወይኔ አብርሃም ታደሰ ይኸው ዛሬም እንግዲህ ቲክታከሮች እየቀወጡት ነው ማለት ነው። ነፂ እኛ እግርሽን ቀቅለሽ ትበያታለሽ እንጂ አብርሃም አይገኝም እያሉን። አዋ አይገኝም በሉ አይገኝም አብርሃም የሩታ ነው የሩታ ነው እንዴ ምንድን ነው? የነን ያለ አረን ሰሞኑን ደግሞ አዳዲስ ፎቶ እስኪ ይወጣ ነው ምን አይነት ለማንኛውም ዜድዬ አሁን ያሳየሽን የአሁኑ የቅርብ ጊዜ ነው። ጃኬቱ ሰውን ለማንጫጫት እየሶረ ነው። ነገሩን ውነሽን ነው። የበፊ የአሁኑ ጃኬቱ አዎ፣ ትክክል የቅርብ ሰዓት ጃኬት ነው፣ እናውቀዋለን። እና ይሄ ነገር ግን ድራማ ነው ወይስ ምንድን ነው? የቀለዳችሁብን ነው? እኔ ምንም ሊገባ ምንም አልገባኝም፣ ምንም አልገባኝም። እህቶቼ የምትታመሙ ልጆች ግን ተረጋጉ። በጣም ነው የሚያሳዝነው። ኔቶቼ እኔ ምን እንደምላችሁ አላቅም። ሁሉም ነገር የምናያቸው ነገሮች አዳዲስ ነገሮች፣ መልስ ስጣልን። መልሱም እንግዲህ እንደዚህ እንደምታውት ነው። አያም ሶሪ